አይቀርም ክርስቲያን እንዳዘና አይቀርም፣ መጽናኛ አለው። በአዘናችን በመካከላችን ያሉ በአዘን በደስታም ከጎናችን ያሉ እጅግ የምንወዳቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሰላም አባታችን ብፁዕ አቡነ ቴዎፋኒዎስ የምሥራቅ ጉራጌ አገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር የደብሩ አስተዳዳሪ፣ ክቡር መጋቢ አዲስ፣ ክቡራን በዚህ ያላችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአዲስ አበባ አገረ ስብከትና የክፍለ ከተማ የስራ ኃላፊዎች ሊቃውንት በዚህ ያላችሁ የእግዚአብሔር ልጆች ሁላችሁ እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ኤፒፋኔዎስ የሚገባውን መልእክት በተገቢው መልኩ አስተላልፈዋል። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዞ ይመጣል አንዳንዴ ፈተና ሲመጣ እግዚአብሔር ጸልዬን ነበረ ለምን አልሰማንም? እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? እግዚአብሔር ለምንድን ነው ያልሰማን ከማለታችን በፊት የሚፈተትበት በሰማይቷ በቅድስት አርሴማ ስሜትው አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ስጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። ስለዚህ ከአስር ሳንቲም ጀምሮ አሁን አላልኩም፣ ወደፊት በፕሮግራሙ መሰረት ሳሰሪ ኮሚቴው፣ አስተዳዳሪው በሚያወጡት ፕሮግራም መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል። በሌላ መልኩ ቤተ መቅደስ የሚፈርሰው የሚቃጠለው የእኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩኝ ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ እሳቱ ተቀጣጠለ ነው እያሉኛለሁ። አንዳንዴ የስንረግልም ይሆናል። ቅድም ብፁዕ አባታችን ስለ ሶሎሞን ቤተ መቅደስ ሲነግሩን ነበር። ኢየሩሳሌም መሀል የሚገኘው ፊት ለፊት ከደብረዘይት ተራራ ከቤተ ፋጌ ማዶ የሚታየው በኢየሩሳሌም በአራቱም አቅጣጫ የሚታየው ታላቁ የሰሎሞን ቤተ መቅደስ እኮ አሁን የአላክሳ መስጊድ ነው እስራኤል ስለበደሉ ነው ክርስቶስን በመስቀል ብቻ አይደለም በተደጋጋሚ ስለበደሉ ለጠላቶቻቸው ተላልፈው ይሰጣሉ ንስሐ ስለማይገቡ ስለዚህ በዚህም መልኩ መረዳት አለብን ማረን ይቅርበለን አምላኮይ ራራልን ልንለው ይገባል። ዛሬ እናንተ እዚህ ተሰብስባችኋል። የቃል ኪዳኑ ታቦት መንበሩ ላይ ሳያርፍ አንሄድም አንወጣም ብላችሁ ከሌሊት ጀምሮ እዚሁ እግዚአብሔር ደጅ በር ላይ ቆማችሁ አምላካችሁን እየለመላችሁ፣ በዛው ልክ ደግሞ ወደ ውስጣችሁ እኔንም ይቅር በለኝ እኔንም ማረኝ ምትሉ ይገባል። በእኛ በደልም በእኛ ኃጢአትም የሚመጣ መከራ አለን። እግዚአብሔር መዓቱን በምሕረት ቁጣውን በትዕግስት ይመልስልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንጸልይና ታቦታችንን አጅበን ወደ መንበረ ክብሩ ካደረስን በኋላ እንባ ሳይሆን ብሎኬት መግዣ ሳንቲም በመስጠት ተረባርቦ እንደተባለው የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ እ ተነስተን በቃ ሥራ አለን። እግዚአብሔር ከሁላችን ጋር ይሁን። እኛም አንለይም፣ የቻለውን ሁሉ እናደርጋለን። እግዚአብሔር ይባርካችሁ፣ ማለት ነው ክርስቶስ

አቤቱ አምላካችን ልዑል እግዚአብሔር ሆይ፣ እናመሰግናለን። ሁሉን ነገር ለበጎ ታደርጋለህ እና ዛሬ የሆነውን ሁሉ አይተህ በምሕረትህ በቸርነትህ እንድትጠብቀን፣ ሀሳብ ልቦናችንን እንድታስፈጽምን፣ ሀገራችንን ቤተ ክርስቲያናችንን እንድትጠብቅልን፣ ከክፉ ነገር ሁሉ እንድትሰውረን፣ የታመሙትን እንድትፈውስልን፣ የታሰሩትን እንድታስፈጣልን እናታችን ከሰማይቷ ከቅድስት አርሴማ ረድኤትና በረከት እንድታሳትፈን እንለምናሃለን። አቡነ ዘበ ሰማያት አባታችን ሆይ በሰማያት የምትኖር እንግስትንታ በካቴ በሰማያት እንደሆነች የወንበል ድርቶ የዕለት እንጀራችን ስጠን ዛሬ እኛም የበደሉንን ይቅር እንድንም፣ አቤቱ ወደ ፈተና አታግባ ከክፉ ሁሉ አድነን እንጂ፣ መንግሥት ያንተ ናትና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ሰላም እንድልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊው እግዚአብሔር ከእናቶች ሁሉ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ